ኮሎኔል ደመቀ በተከሲ ሰራዊት መሃል በጦር ግንባር ወታደራዊ ልብስ ለብሰው መታየታቸው እያነጋገረ ነው። ከወልቃይት የመጨረሻዋ ጥይት ልትተኮስ ነው ወይ አስባለ ከባድ መረጃ ወጥቷል። በሁለት አቅጣጫ ሰራዊቱ ዝግጁ ሆኗል ሲሉ በወታደራዊ ልብስ የተከሰቱት የወልቃይት አመራሮች ከባድ መልእክት ሰደዋል። እነ ኮሎኔል ደመቀ ዘውዱ በወልቃይት ጉዳይ ከፊታችን ተጋርጧል ያሉትን ፈተና ለመሻገር የትጥቅ ትግልን እንደ አማራጭ ይዞ ራሳቸውን እያስታጠቁ መሆኑን አስታውቀዋል። በቀዳሚነት እንመለከተዋለን። የምክክር ኮሚሽኑ በአማራ ክልል የሚንቀሳቀስ ታጣቂ ቡድን አጀንዳ ሰጥቶኛል አለም ኮሚሽኑ የቡድኑን ማንነት መግለጽ የሚችለው ቡድኑ ፍቃድ ሲሰጠኝ ብቻ ነው ሲል ተደምጧል። ይህንን ተከትሎ ከሚዲያ ጠፍቶ የከረመው ዘመነ ካሴ ምላሽ ሰጥቷል። ዘመነ ኮሚሽኑን አማራን በማጥፋትም ከሶታል። እናስደምጣችኋለን።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

ከወልቃይት የመጨረሻዋ ጥይት ልትተኮስ ነው እያስባለ ከባድ መረጃ ወጥቷል። በሁለት አቅጣጫ ሰራዊቱ ዝግጁ ሆኗል ሲሉ በወታደራዊ ልብስ የተከሰቱት የወልቃይት አመራሮች ከባድ መልእክት ሰደዋል። እነ ኮሎኔል ደመቀ ዘውዱ በወልቃይት ጉዳይ ከፊታችን ተጋርጧል ያሉትን ፈተና ለመሻገር የትጥቅ ትግልን እንዳማራጭ ይዞ ራሳቸውን እያስታጠቁ መሆኑን በይፋ አስታውቀዋል። በተለይም ባለፉት ሁለት አመታት የተከዜ ዘብ በሚል በየጊዜው ኃይል በማደራጀት ላይ የሚገኙት እነ ኮሎኔል ደመቀ ዘውዱ በመጨረሻም ለትጥቅ ትግል እየተ መሆኑን አውጀዋል። ወሳኝ የትግል ምዕራፍ ላይ እንገኛለን የሚል ግምገማ ያስቀመጡት የወልቃይት አመራሮች የወልቃይት ጉዳይ የመጨረሻ የፈተና ጊዜ ላይ ደርሷል ብለዋል። ወልቃይት ላይ የተደራጀው ኃይል ለት ትግል ዝግጅት እያደረገ መሆኑ በይፋ የተነገረው የተከዜ ዘብ አመራሮች ለቀናት ባደረጉ ስብሰባ ላይ ነው። የተከዜ ዘብ በበላይነት የሚመሩት ኮሎኔል ደመቀና የወልቃይት ጠገዴ ሴቲት ሁመራ ዞን ዋና አስተዳዳሪ ሸተ ደምለው የተከዜን ዘብ አመራር ሰብስበው ለትትግል ዝግጁ እንዲሆን መመሪያ ሰጥተዋል። እነ ኮሎኔል ደመቀ ከዞን እስከ ወረዳ አጠቃላይ የፖለቲካና የጸጥታ አመራራቸውን በተከዜ ዘብ ተልእኮ ልኮ አመራርና የዘላቂ ነጻነት ማረጋገጥ ኃላፊነት ዙሪያ መመሪያ ያዘል ስልጠና ሰጥተዋል። ለሳምንታት የተሰጠው ስልጠና መጠናቀቁን አስመልክቶ የዞኑ አስተዳዳሪ እሸተደምለው በአሰራጩት መልእክት የወልቃይት የቀጣይ ትግል አቅጣጫዎችን ይፋ አድርገዋል። ኮሎኔል ደመቀ ዘውዱ በተገኙበት በተከዜ ዘብ ተልእኮ ላይ በተሰጠው የአመራር ስልጠና ላይ ቀጣይ የትግል አቅጣጫ ተብለው የተለዩ ሁለት መሆናቸውን እሸት አስታውቀዋል። አንደኛው በሀሳብ ትጥቅ ሲሆን ሁለተኛው ደግሞ ከ አባቶቻችን በወረስነው አርበኝነት መሰረት በብረት ትጥቅ የአቅምን ዝግጁነትን ማሳደግ የሚጠይቅ ወሳኝ የትግል ጊዜ ላይ ነን ሲሉ ሸተ ለትጥቅ ትግል እየተዘጋጁ መሆኑን ይፋ አድርገዋል። የወልቃይት ትግል የመጨረሻው ምዕራፍ ላይ እንደሚገኝ የጠቆሙ ሸተም ለሚመጣው ነገር የወትረው ዝግጁነትን በማሳደግ በሁለት የትጥቅ አቅሞች ልቆ መገኘት መርጠናል ብለዋል። የተከዘዘ ሚና በሁለት ገጽ የተሳለ ሰይፍ ነው የተባለ ሲሆን ይኸውም በሀሳብ ትጥቅም ሆነ በብረት ትጥቅ ሁሌም ዝግጁ ሆኖ መገኘት ነው ተብለዋል። የብረት ትጥቅ ስንል ትግላ ችን ራስን የመሆን የማንነት ትግል ነው። የራስን እድል በራስ የመወሰን አማራነትን የማስከበር ትግል ነው። ነገር ግን ይህን ለዘላቂ ሕግ አሸናፊነት የሚያበቃንን ሰላማዊ የትግል መንገድ አልቀበልም ብለው ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው በማለት እሸተ የትጥቅ ትግል አማራጩን ገልጸውታል። የትጥቅ ትግልን እንደ አማራጭ እንዲወስዱ ያበቃቸው ምክንያት ህዋት የእርሱ ያልሆነ ርስትና ማንነት የመውረር የማጥፋት ፍላጎት እንዳለው በማወቃችን ነው ብለዋል። በዚህም የትግል ዓላማ ጥራት ያለውና የተደራጀ አመራር ተዋረድ ባለው ጠንካራ አደረጃጀት ለማሸነፍ ተዘጋጅተናል ብለዋል። ሁለተኛው የሐሳብ ትጥቅ ስንል የተባለው አማራጭ ወልቃይት ጠገዴ አማራነት ከታሪክ ከመሬት ይዞታ ከህዝብ አሰፋፈር ከመልክዓ ምድር አቀማመጥ አንጻር የማስገንዘብ ትግል ነው ብለዋል። የሐሳብ ትግል ትኩረት ህዋት ወልቃይትን የትግራይ አካል ያደረገበትን የሐሰት ትርክት ለሌሎች ኢትዮጵያውያን ብሔር ብሔረሰቦችና ዓለም አቀፉ ማህበረሰብ ማስረዳት ነው ተብሏል። የሐሳብም ሆነ የትጥቅ ትግል በአግባቡ የተመራ መሆኑን የጠቆሙ ሲሆን በየደረጃው ለሚገኘው አመራራችን በተከዜ ዘብ ተልዕኮ በኩል ያረዳድ መስመር ላይ እንዲቆም ተደርጓል ብለዋል። እነ ኮሎኔል ደመቀ ዘውዱ በቅርቡ ባደረጉት ግምገማ ህወሓት ወልቃይትን በኃይል ለመቆጣጠር ሊመጣ እንደሚችል አልመው እየተዘጋጁ መሆኑን ገልጸዋል። የምክክር ኮሚሽኑ በአማራ ክልል የሚንቀሳቀስ ታጣቂ ቡድን አጀንዳ ሰጥቶኛል አለም ኮሚሽኑ የቡድኑን ማንነት መግለጽ የሚችለው ቡድኑ ፍቃድ ሲሰጠኝ ብቻ ነው ሲል ተደምጧል። ይህንን ተከትሎ ከሚዲያ ጠፍቶ የከረመው ዘመነ ካሴ ምላሽ ሰጥተዋል። ዘመነ ኮሚሽኑን አማራን በማጥፋትም ከሶታል። አማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍናሪያ ገልጸዋል። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ ከፋና ሚዲያ ኮርፖሬሽን ለቀረበላቸው ጥያቄ ዋና ኮሚሽነሩ በሰጡት ምላሽ ማንነቱን መግለጽ የምችለው ቡድኑ ፍቃድ ሲሰጠኝ ብቻ ነው ብለዋል። አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑ አጀንዳዎቻቸውን ለመቀበል ዝግጁ መሆኑን አረጋግጠዋል። ኮሚሽነሩ ለመንግስታዊ ፋና ሚዲያ የሰጡትን አስተያየት ተከትሎ በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች ምላሽ እየሰጡ ነው። ምላሽ ከሰጡ የፋኖ አመራሮች መሀል ዘመነ ካሴ ይጠቀሳል። ለረጅም ሳምንታት ከሚዲያ የራቀው ዘመነ ካሴ የኮሚሽኑን አስተያየት ተከትሎ በእጅ ጽሑፍ የተጻፈ መልእክት በማህበራዊ ሚዲያ አሰራጭተዋል። ዘመነ በምላሽ ምክክር ኮሚሽኑ አማራን እያጠፋ ነው የሚል አዲስ ክስ አቅርቦበታል። ዘመነ አማራን በማጥፋት የወነጀላቸውን የኮሚሽኑን አመራሮችም ለፍርድ ይቀርባሉ ሲል ተናግሯል። ይህ የዘመነ ሐሳብ ግን በርከት ያሉ ጥያቄዎችን የሚፈጥር ሆኗል። የምክክር ኮሚሽኑ ለምክክር አጀንዳ ላሰባስብ ባለ በምን ስሌት ነው አማራን በማጥፋት የሚከሰሰው የሚል ጥያቄንም ያስነሳል። የአማራ ጥያቄዎች ምንድናቸው ብሎ የጠየቀው ተቋምስ በምን ስሌት ነው ነገ ለፍርድ ይቀርባል የሚባለው የሚሉ ጥያቄዎች እየተነሱ

ወለጋ ውስጥ ኦነግ ሸኔ በአመራር ግድያ የበቀል ጥቃት ሰላማዊ ሰዎች መገደላቸው ተሰምቷል። በምስራቅ ወለጋ ዞን የኦሮሞ ነጻነት ሰራዊት አባል በመንግስት የጸጥታ ኃይል መገደሉን ተከትሎ ታጣቂዎቹ በወሰዱት የበቀል ጥቃት 29 ሰላማዊ ሰዎች መገደላቸውን አዲስ ስታንዳርድ ተዘግቧል። በዞኑ ሐሮ ሊሙ ወረዳ የኦሮሞ ነጻነት ሰራዊት ኦነግ ሸኔ አባል መሪ ጃልማሮ የቅርብ ሰው የነበሩ ሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎ በተፈጸመ የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎች ግማሽ ቤተሰቦች ለአዲስ ስታንዳርድ ገለጹ። አዲስ ስታንዳርድ ያነጋገራቸው የአካባቢው ሰዎች መጋቢት 29 ቀን 2017 ዓ ም በሃሮሊሙ ወረዳ ጎርባ ጉዲና እና ሱጌ ቀበሌዎች የቡድኑ ታጣቂዎች የሾዴን ሞት ለመበቀል ጥቃት ፈጽመዋል ብለዋል። በጎርባ ጉዲና ቀበሌ ነዋሪ የሆኑ አንድ ግለሰብ ለአዲስ ስታንዳርድ እንደተናገሩት ከመጋቢት 29 2017 ዓ ም እስከ ሚያዝያ 4 2017 ዓ ም ድረስ በተፈጸሙ ተከታታይ ጥቃቶች ቢያንስ 10 ሰዎች ተገድለዋል። አካባቢው ነዋሪ አክለውም በታጣቂዎች የሚፈጸሙ ጥቃቶች በአካባቢው እንደቀጠሉና በዚህም ምክንያት የአቶ ፋይሳ ተጨማሪ ሰባቱ ዘመዶች መገደላቸውን ገልጸዋል። እነዚህ ሰዎች ሾዴን ለመያዝ የጸጥታ ኃይሎችን ረድተዋል ተብለው ስለተጠረጠሩ ነው ኢላማ የተደረጉት ሲሉ አክለዋል። ጥቃቱ የተፈጸመበት አካባቢ በቅርቡ ከቡድኑ ከርቷል ተብሎ የተጠረጠረ ግለሰብ የተወለደበት ቦታ እንደሆነ ገልጸው ታጣቂዎቹም ይህ ግለሰብ የቀድሞ የቡድኑ አባል የነበረውን ሾዴን በመግደል ተሳትፎ እንዳለው እየገለጹ ነው ተብሏል። ነዋሪዎች የመከላከያ ሰራዊቱ ዘመቻ ከተጠናቀቀ በኋላ ያለውን ሁኔታ ሲያስታውሱም ታጣቂዎቹ ከዚህ ቀደም ከነሱ የተለየውንና ከመንግስት ጋር እየሰራ የነበረውን የቀድሞ አባላቸውን የሾዴን ግድያ ፈጽሟል ብለው ወዲያውኑ ከሰሱ። ጥቃቱ በአካባቢው ሂርባ ተብሎ በሚታወቀው በአንድ ቤተሰብ አባላት ላይ ያነጣጠረ ነበር ብለዋል። የኦነግ ታጣቂዎች ገርባ ጉዲና የተባለች ቀበሌ ገብተው የ12 ዓመት ልጅን ጨምሮ የአንድ ቤተሰብ አባላት የሆኑ አምስት ሰዎችን ከቤታቸው በግድ ወሰዷቸው ብለዋል። አክለውም ታጣቂዎቹ ሰዎቹን አፍነው ከወሰዱ በኋላ ድባ ደን ወደሚባልና ባሽር በመባል ወደሚታወቅ ቦታ ወስደው ገድለዋቸዋል ብለዋል። ዘመድ አዝማድ ስለ ግድያዎቹ ያወቁት እሳቸውና ሌሎች ጥቂት ሰዎች በሚቀጥሉት ቀናት ጠዋት ወደ ጫካ ሂደው አስ ኖችን ካገኙ በኋላ መሆኑንም ገልጸዋል። ጃልማሮ ቀኝ እጅ እንደሆነ የሚነገርለትና በታንዛኒያው ድርድር የተሳተፈው ሾዴ መገደሉን መከላከያ ሰራዊት ይፋ ማድረጉ ይታወሳል። ሾዴ በምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 262017 ዓ.ም መገደሉ ተገልጿል። ሐማስ እስራኤላዊ አሜሪካዊውን ታጋች የያዙ አባላቱ እንደጠፉበት አስታወቀ። ሐማስ እስራኤል ጋዛ ውስጥ ከፈጸመችው ጥቃት በኋላ እስራኤላዊ አሜሪካዊ ታጋች ይዘው ከሚገኙ የቡድኑ አባላት ጋር ያለውን ግንኙነት መቋረጡን አስታውቀዋል። በሐማስ የታገተው የ21 ዓመቱ የእስራኤል ወታደር ኢዳን አሌክሳንደር በቅርቡ ሐማስ በለቀቀው ቪዲዮ ላይ ታይቶ ነበር። እስራኤል አዲስ በረቀቀው የ45 ቀናት የተኩስ አቁም ስምምነት ላይ በመጀመሪያው ቀን እንዲለቀቅ ብትጠይቅም ሐማስ ረቂቁን ውድቃለች አድርጎታል ሐማስ ማክሰኞ ባወጣው መግለጫ ታጋቹን ከያዙ የቡድኑ አባላት ጋር ያለውን ግንኙነት ከመቼ ጀምሮ መቋረጡን አላስታወቀም። ታጋቹ ስለመጥፋቱ ማስረጃ አላቀረበም። እስራኤል በተደጋጋሚ ታጋቾች የሚገኙባቸው ቦታዎች ላይ ጥቃት እንደምታደርስ ትናገራለች። በነበሩበት ቦታ ላይ በደረሰው ጥቃት ምክንያት ወታደር ኢዳን አሌክሳንደር የያዙ የቡድኖች አባላት የት እንደሚገኙ ማወቅ አልተቻለም ሲል የሐማስ ቃል አቀባይ አቡ ኦበይዳ በመግለጫቸው አስታውቀዋል የት እንደሚገኙ ለማወቅ ጥረታችንን ይቀጥላል ሲሉም አክለዋል። ሐማስ በአውሮፓውያኑ 2023 በእስራኤል ላይ ጥቃት ፈጽሞ አግቶ ከወሰዳቸው 251 ታጋቾች መካከል 59 የሚሆኑት ያልተመለሱ ሲሆን ከእነዚህም መካከል 24 ታጋቾች በህይወት እንደሚገኙ ይታመናል። በጋዛ ከሚገኙ ታጋቾች መካከል አምስት የሚሆኑት የአሜሪካ ዜጋ ናቸው። አሌክሳንደር ከአምስቱ መካከል በህይወት የቀረ ብቸኛው ታጋች እንደሆነ እስራኤል ታምናለች። ሐማስ ማክሰኞ ከሰዓት በኋላ በለቀቀው የቪዲዮ መግለጫ የእስራኤል በጋዛ የምታደርገውን ጥቃት ከቀጠለች ታጋቾች በሬሳ ሳጥን ነው የሚመለሱ ሲል ለታጋች ቤተሰቦች መልእክት አስተላልፈዋል። ባለፈው ቅዳሜ ሐማስ ባሰራጨው ቪዲዮ አሌክሳንደር በሕይወት እንደሚገኝ ያመላከት ሲሆን ታጋቹ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁና የአሜሪካው ፕሬዚዳንት ዶናልድ ትራምፕ መፍትሄ እንዲፈልጉ ተማጽኗል። እስራኤል በቅርቡ ባረቀቀችው የ45 ቀናት የተኩስ አቁም ስምምነት በመጀመሪያው ሳምንት አሌክሳንደርን ጨምሮ ግማሽ ታጋቾች እንዲለቀቁ ሀሳብ ማቅረቧን የሐማስ ባለሥልጣን ለኤኤፍ የኤኤፍፒቢ የዜና ወኪል ተናግረዋል። ባለስልጣኑ እንዳሉት የሰላም ምልክት እንዲሆን አሌክሳንደር የተኩስ አቁም ስምምነቱ በተጀመረ በመጀመሪያው ቀን እንዲለቀቅ ተጠይቋል። ባለፈው ጥር በእስራኤልና በሐማስ መካከል በተደረሰው የተኩስ አቁም ስምምነት መሰረት 33 አጋቾች ሲለቀቁ፣ 1900 ፍልስጤማውያን እስረኞች ወደ ጋዛ እንዲመለሱ ተደርገዋል። በተጨማሪም እርዳታ ወደ ጋዛ ሰርጥ እንዲገባ መደረጉ ይታወሳል። ነገር ግን የሁለተኛው ዙር የተኩስ አቁም ስምምነት ድርድር ሳይጠናቀቅ እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ድጋሚ በወርሃ መጋቢት ጀምራለች። ሐማስ እስራኤል ከጋዛ ሰርጥ ሙሉ በሙሉ ነቅላ የምትወጣ ከሆነና ጦርነቱንም የምታቆም ከሆነ ሁሉንም ታጋቾች ለመልቀቅ ተስማምቷል።